በጣም ሰላም ሰላማችሁ፣ ብዝዝት ይበልልኝ። ከሀገርን ከውጭ መላችሁ የኔ ቤተሰዎች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮ በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳይረሳ። ዛሬ ይዤላችሁ የመጣሁት ቪዲዮ ምንድን ነው እጅሽ ከምን ብላችሁ ካላችሁኝ የኪንታሮት በሽታ የሚለው ነው። የኪንታሮት በሽታ በእንግሊዝኛ ወይም ወሬድ የምንለው ነው። የኪንታሮት በሽታ ምልክቱስ ምንድን ነው? የኪንታሮት በሽታ የሚያጠቃቸው ሰዎች እነማን ናቸው? የኪንታሮት በሽታ ምን ይመስላል የሚለውን የኪንታሮት በሽታ ከኪንታሮት በሽታ ጋር ተይዞ የሚመጣ በሽታ ምንድን ነው የሚለውን ጠቅለል አድርጌ እመጥቻለሁ ብዙ ሰዎች ይማሩበታል ትማሩበታላችሁ ግንዛቤ ይፈጥርላችኋል በደንብ ተከታተሉ አብረን ወደ ቪዲዮ ሄሞሬድ ወይም ኪንታሮት ምንድን ነው ኪንታሮት በፊንጢጣና በፊንጢጣ ውስጥ ያሉ የደም መላሽ ቧንቧዎችን እንዲያብጡ የሚያደርግ የተለመደ የጤና ችግር ነው ኪንታሮት አራት ሰዎች ቢመረመሩ ሶስቶቹ ሰዎች የኪንታሮት በሽታ ይገኝባቸዋል ተብሎ ይገመታል። ሁለት አይነት የኪንታሮት በሽታ አለ። አንደኛው ውስጣዊ ሲሆን፣ ሁለተኛው ደግሞ ውጫዊ ነው። ውስጣዊ የኪንታሮት በሽታ ወይም ሄሞሬድ በፊንጢጣ ውስጥ ይወጣል ። ውጫዊው ደግሞ በፊንጢጣ ውስጥ በቆዳ ስር ይወጣል። የተለያየ የኪንታሮት በሽታ ይገኛል። መንስኤውም የተለያየ ነው። ምልክቱም የተለያየ ነው። ከነሱ ውስጥ ውጫዊው ሄሞሬድ ወይም ኪንታሮት ልንዳስሰው ወይም ልንጨብጠው አንችልም። በተቃራኒው ውጫዊው ሄሞሬይድ ወይም ኪንታሮት ፔንፉል ነው። ልንጨብጠውም ልንዳስሰውም እንችላለን። ሄሞሬይድ ወይም ኪንታሮት እንዴት ሊከሰት ይችላል? በፊንጢጣ ወይም ፊንጢጣ አካባቢ ያበጡ ደመላሾች በእነሱ ምክንያት ሄሞሬይድ ሊከሰት ይችላል። በታችኛው ፊንጢጣ አካባቢ ባለው ግፊት መጨመር ምክንያት በዚህ አካባቢ ያሉ በዚያም ምክንያት ሄሞሬድ ሊከሰታል። በአንዳንድ ሁኔታዎች የደም መፍሰስ ሊያስከትል ይችላል። ነገር ግን እያንዳንዱ የፊንጢጣ ደም መፍሰስ ከሄሞሬድ ወይም ከኪንታሮት ምክንያት ምክንያት አይደለም። የአንጀት ልማዶች ለውጦች ወይም የሰገራ ቀለም መቀየርን ሊያስከትል ይችላል። በተጨማሪም የሰገራ ከለር መቀየር እንደገና ደግሞ የወድ ደም መፍሰስ ካለ ኮሎሪክታል ካንሰር ወይም ካንሰር ልንጠረጥር ይገባናል። ካንሰር በፊንጢጣ ደም መፍሰስ ሊያስከትል ይችላል። በአጠቃላይ ትንሽ ህመም የሚሰማቸው ነርቮች ስላሉ ብዙንም አይጎዱም። እነዚህን ምልክቶች ሲያስተውሉ ይችላሉ። በርጩማ ሲያልፍ እመም የሌለው ደም መፍሰስ፣ ሰገራ የሚያልፍበት ጊዜ ህመም ወይም ብስጭት፣ የመጸዳጃ ጉድጓድ ሳህን ወይም የመጸዳጃ ወረቀት ላይ የደንቅባቶች። ውጫዊው ሄሞሪድ በፊንጢጣ አካባቢ ባለው ቆዳ ስር ይገኛል። በዚህ ክልል ውስጥ በርካታ የህመም ስሜት የሚሰማቸው ነርቮች ስላሉ እነዚህ ሄሞሬድ ወይም ኪንታሮት የበለጠ ይጎዳሉ። ምልክቶች ውስጥ ምልክቶች የሚከተሉትን ያካትታሉ፦ መድማት፣ በፊንጢጣ ውስጥ ብስጭት ወይም ማሳከክ፣ ህመም ወይም ምቾት ማጣት፣ የፊንጢጣ አካባቢ እብጠት እብጠት ካለ ኪንታሮት ወይም የሄሞሬድ ምልክት ነው ብለን ልንል ያስችለናል። በተጨማሪም ከእንደገና እብጠት ካለ፣ መድማት ካለ፣ በፊንጢጣ ክልል ውስጥ ጠንካራ እብጠት ካለ፣ እነዚህ ምልክቶች አንዱን ካዩ ራሱን ለመመርመር ዶክተርን ይጎብኙ። አጠቃላይ የቀዶ ጠጋኝ ሐኪምን ጋር ቀጠሮ ያዙ። ሄሞሮይድ ወይም ኪንታሮት የሚከሰተው በታችኛው ፊንጢጣ ውስጥ ያለው ግፊት መጨመር የሚከተሉትን ምክንያቶች የተነሳ ነው። አንደኛው ውፍረት፣ ሁለተኛው እርግዝና፣ ሶስተኛው ስር የሰደደ ተቅማት ወይም የሆድ ድርቀት እነዚህ የ የኪንታሮት ወይም የህሞሬድ ምልክቶች ወይም መንስኤዎች ሊሆኑ ይችላል። የኪንታሮት ወይም የህሞሬድ ተጨማሪ መንስኤ ናቸው ብለን የምንላቸው ኮንስፔሽን ወይም ድርቀት፣ በመጸዳጃ ቤት ውስጥ ለችን ጊዜ መቀመጥ፣ ዝቅተኛ ፋይበር ምግቦችን መመገብ የፊንጢጣ ወሲም ማድረግ መደበኛ ከባድ ዕቃ ማንሳት የአንጀት እንቅስቃሴ ወቅት ውጥረት ናቸው። ከኤሞሬድ ጋር ወይም ከኪንታሮት ጋር ተያይዘው የሚመጡ አደጋዎች ምን ምንድን ናቸው? እድሜ እየገፉ ሲሄዱ ኤሞሬድ ወይም ኪንታሮት የመያዝ እድሉ ይጨምራል። ጢጣው ውስጥ ያለው የደም ስር የሚደግፉ ቲሾዎችን ሊለጠጡ ወይም ሊላጡ ስለሚችሉ ነው። አንዳንድ ጊዜ በእርግዝና በሴቶች ላይ ሄሞሮይድ ወይም ኪንታሮት የመያዝ እድላቸውን ይጨምራል። እርግዝና ወቅት ህፃኑ ክብደት በፊንጢጣ አካባቢ ላይ ከመጠን በላይ ጫና ስለሚፈጥር ሄሞሮይድ ሊያስከተል ይችላል። ሄሞሬይድ ወይም ኪንታሮት ሕክምና ካልተደረገላቸው ምን ችግሮች ሊፈጥሩ ይችላሉ? አብዛኛዎቹ ሁኔታዎች በራሱ ስለሚፈታ ሄሞሬይድ ችግሮች እምብዛም አይደሉም። አሁንም ሊፈጠሩ የሚችሉ አንዳንድ ውስብስብ የደም መርጋት ወይም ትሮምቦሲስ ሄሞሬይድ በመባል የሚታወቀው ሄሞሬይድ ውስጥ ሊፈጠር ይችላል። ሬድ ወይም ትሮምቦሲስ አደገኛ አይደለም፣ ነገር ግን ከፍተኛ ህመም ሊያስከትል ይችላል። ታንቆ ሄሞሬድ በአንዳንድ ሁኔታዎች የውስጣዊ ሄሞሬድ ያለው የደም አቅርቦት ይቋረጣል። በዚህም ምክንያት ታንቆ ሄሞሬድ ይከሰታል። ይህም ከባድ ህመም እና ምቾት ያስከትላል። ምንም እንኳን በጣም አልፎ አልፎ ሄሞሬድ ደም መጥፋት ይችላል፣ የደም ማነስ ያስከትላል። በሽታ መያዝ አንዳንድ ውጫዊ ኪንታሮቶች ሊበከሉ እና ህመም ሊያስከትሉ ይችላሉ። ሄሞሬይድ ለመከላከል ወይም ምልክቶቹን ለመቀነስ የሚከተሉትን የመከላከያ እርምጃዎች ይከተሉ። ብዙ ውሃ ይጠጡ። የወድ ድርቀት። እና ጠንካራ ሰገራ ለማስወገድ ይረዳዎታል። የአንጀት እንቅስቃሴ ወቅት ውጥረቶችን ይቀንሱ። ከፍተኛ ፋይበር የያዙ ምግቦችን ይመገቡ። በፋይበር የበለጸጉ ምግቦችን በቀላሉ በሰውነቱ ውስጥ እንዲያልፍ ይረዳዎታል። እንደ ፍራፍሬ፣ አትክልት፣ ሙሉ የእህል ባቄላ፣ ዘር፣ አጥሬና ለውዝ አዘውትሮ እንቅስቃሴ ማድረግ በቀን ቢያንስ ለግማሽ ሰዓት ያህል እንደመራመድ ያሉ የአካል ብቃት እንቅስቃሴዎች ደሞን እና አንጀቶን መንስኤውን አንዱ የሆነውን ክብደት መቀነስ ይረዳዎታል።